ስሜ አለማየሁ ብሎ ነው የሚባል። በነገ ተስፋ በጎ አድራጎት ድርጅት የፕሮግራም ዘርፍ አስተባባሪ ነው። ድጋፍ የምናደርገው በትምህርት ቤቱ ከ2012 ጀምሮ ለተከታታይ አምስት ዓመታት የምገባ ፕሮግራም አለን። የምገባ ፕሮግራም የምናደርገው በቀበሌ ዜሮ ሁለት፣ ዛሬ በምናከብረው የአፍሪካ የህፃናት ቀን ቀበሌ ዜሮ ሁለት ነው የምናደርገው። በአፍሪካ ለ35ተኛ ጊዜ ሰኔ ዘጠኝ የአፍሪካ ቀናትን ከኛ ከምገባ ከምንመግባቸው ልጆች ጋር ነው እያደረግን ያለ ነው። ስለዚህ ቀኑን ከእነሱ ጋር በማክበራችን ቀኑን እኛ ምገባ ማዕከል ከምንመግባቸው ልጆች ጋር አክብራችን የተለየ ቀን ነው ብለን ነው የምንወስደው። ልጆቹ እንግዲህ በአጠቃላይ በዜሮ ሁለት ቀበሌ መቶ ዘጠና አምስት ናቸው ቁጥራቸው፣ ወንድ መቶ ሶስት ሴት ዘጠና ሁለት ልጆች በቀን ሁለቴ ነው የምንመግበው፣ ቁርስና ምሳ ነው። ሁል ቀን ክትትላለን። የሚያስፈልጋቸውን ግብዓት በወቅቱ ነው የምናደርሰው። አንድም ልጅ አንድም አንድም ህፃን ከትምህርት ቤት አለመቅረቱንም በየቀኑ በምናደርገው የዳሰሳ ጥናት እናደርጋለን። ስለዚህ ምገባ ማዕከሉ ልጆቹ ያለምንም ችግር ትምህርታቸው እንዲከታተሉና ጥሩ ውጤት እንዲያመጡ የራሱን አስተዋጽኦ አድርጓል። እኛ እንግዲህ የገቢያችን ሁኔታ የምገባ ማዕከሉን እስካሁን ድረስ እንዲቀጥል ያደረገው ፕሮጀክት ነው። ፕሮጀክቶችን እንቀርጻለን። ዶኖሮች የውጭ ናቸው። አምስት ዶኖሮች አሉ። እያንዳንዱ ዶኖር የተለያየ ፕሮግራም አለው። ስለዚህ ይሄን ፕሮግራም እየረዳን ያለን ኢትዮ ኤድ የሚባል ፕሮግራም ነው። ኢትዮኤድ ፕሮግራም የዚህን ፕሮጀክት ላለፉት አምስት ዓመታት ከ2012 ጀምሮ እስካሁን ድረስ የምገባ ፕሮግራሙን እንዲቀጥል የራሱን አስተዋጽኦ አድርጓል። አሁንም ቀጣይም ያደርጋል። አላማው ምንድን ነው? የነገ ሀገር ተረካቢ ትውልድን ለማነጽ ህፃናት ተኮር ተግባራት እናከናወን በመሪ ቃል ነው የሚከበረው። በአፍሪካ እንግዲህ በአፍሪካ ለ35ተኛ ጊዜ በሀገር አቀፍ ደግሞ 34ተኛ ጊዜ ነው የሚከበረው። ይሄን ስናከብር ለየት የሚያደርገው ከኛ ከምገባ ማዕከል ልጆች ላለፉት አምስት አመት ከያዝናቸው ልጆች ጋር በመከበሩ ለየት ያለ ፕሮግራም ነው ብለን ነው ምናስበው። አንድ ወር በፊት ያስጀመር ነው የአንድ ሺ አምስት መቶ ልጆችን የምገባ ፕሮግራም አለና ይህን ፕሮግራም ስናስጀምር ምክትል ከንቲባ ባለችበት፣ ሌላው የሚመለከታቸው የከተማችን አመራሮች ባሉበት ፕሮግራሙ ተጀምሯል። በቀን አንድ ሺ አምስት መቶ ልጆችን ሊመግብ የሚችል ፕሮጀክት ቀርጸናል። ፕሮጀክቱ በከንቲባም በሌሎች የሚመለከታቸው አመራሮች ተቀባይነት አግኝቶ መሬት በመፈለግ ነው። ስለዚህ ያ ከተገኘ ከዚህ የበለጠ ተማሪዎች ያለ ችግር የሚማሩበትን ነገር የነገ ተስፋ በጓራ ድርጅት ይፈጥራል ብለን እንጠብቃለን። ስሜ ኢንጂነር ማሩ አድማሴ ይባላሉ። የቀበሌ ሁለት ትምህርት ቤት እርሰ መምህር ነው። ዛሬ በትምህርት ቤታችን ውስጥ የምናከብረው በዓል የሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባራት እንድናከናውን በሚል መሪ ቀን የአፍሪካ የህፃናትን ቀን ማክበር ላይ ያተኮረ በዓል ነው። ይሄን በዓልኛ እንድናከብር ያስገደደን ዋናው መሰረታዊ ነገር አንዲት ሀገር ከምንም በፊት ከሁሉ ልማቷ በፊት ሰው ላይ ማልማት ስላለባት ይሄንን ልማት ደግሞ ለማስኬድ ከህፃናት ላይ ስራ መስራት ስላለብን ነው። ከህፃናት ላይ ስራ ከሰራን ሀገራችን በሰላም በእድገት በብልጽግና በሚፈለገው መልኩ ራንድ ልታደርግ ትችላለች። ከምንም በፊት ግን በሀገር ሀገርን ለማሳደግ ዲሞክራሲዋን ለመገንባት ሰላሟን ለማምጣት ከተፈለገ ከምንም በፊት ህጻናት ላይ መስራት ስላለብን ህጻናት ዓለም አቀፍ የሆነ አስተሳሰብ እንዲይዙ መብታቸውን፣ ግዴታቸውን እንዲያውቁ ለማድረግ ታስቦ የተዘጋጀ ፕሮግራም ነው። የነገ ተስፋ ረጅ ድርጅት በትምህርት ቤታችን በኩል 260 ተማሪዎች አሉ። ኬጅን ጨምሮ 320 ተማሪዎች አሉ። እነዚህን ተማሪዎች አንደኛ ቋሚ ምገባ ያደርግላቸዋል። የትምህርት ቁሳቁስ ደብተር፣ ዩኒፎርም፣ እስክብሪቶ ያደርግላቸዋል ማለት ነው። ይህ ድርጅት ድርጅት እንግዲህ በ2011 ዓ ም የትምህርት ቤታችን የተማሪዎች የአቋራጭ መጠን ከፍተኛ ነበር። በትምህርታቸው ፐርፎርም የማድረግ ኃይላቸው ዝቅተኛ ነበር። ያንን ችግር አስመልክቶ ችግራቸውን በተገቢ መንገድ ስናጠና አንደኛ በከፋ የኢኮኖሚ ደረጃ ያሉ ናቸው። ሁለተኛ የትምህርት ቁሳቁስ አይማላላቸውም፣ የምግብ እጥረት ችግር ነበረባቸው። ከዚህ ጋር ተያይዞ ተማሪዎች በትምህርታቸው በጣም ደካማ ናቸው፣ ትምህርታቸውን ያቋርጡ ነበር። ይህንን ችግር ለመቅረፍ ትምህርት ቤታችን ከመምህራን የተወሰነ ሳንቲም በማዋጣት እና ሻይና ዳቦ በመሸጥ እኛ በራሳችን መመገብ ጀመር ነው የተወሰኑ ተማሪዎች ማለት ነው እነዛን ተማሪዎች መግበን ውጤታቸውን ስንመለከት ጥሩ ውጤት መሻሻል እና ትምህርታቸውን አላቋርጥ ሲሉ ይህንን ነገር በስፋት ከፍ ለማድረግ ምን መስራት አለብን የሚል ጥያቄ ይዘን በተገቢ መንገድ ከተነጋገርን በኋላ ፕሮጀክት ቀረጽን። ፕሮጀክት ሁለት አይነት ፕሮጀክት ነው የቀረጽን። አንደኛ የትምህርት ቤቱን ገቢ ሊያሳድግ የሚችል ፕሮጀክት የውስጥ ገቢውን ማለት ነው። ሁለተኛ ደግሞ የተማሪዎቻችን ችግር በዘላቂነት የደብተር፣ የእስክርብቶ፣ የዩኒፎርምና የምግብ ጥረታቸውን የሚገልጽ ፕሮጀክት ቀረጽን። በዛ መሰረት እግዚአብሔር ረድቶን ተሳካልን። ተማሪዎቻችን የቋሚ ምገባ ፕሮግራም ተጠቃሚ የሆኑ ማለት ነው። ከቋሚ ፕሮግራም ምገባ ፕሮግራም ተጠቃሚ በመሆናቸው ደግሞ ትምህርት ቤቱ ያገኘው ነገር ምንድን ነው? አንደኛ ተማሪዎቹ የማቋረጥ መጠናቸው 0%፣ የለም አቋራጭ የለም። ሁለተኛ የትምህርት ቁሳቁሳቸው በሙሉ እንዲቀረፍ ተደረገ። ከዛ በተጨማሪ ደግሞ ውጤታቸው በሚፈለገው መልኩ እንዲሻሻል ተደርጓል። ለአብነት እንኳን ብጠቅስ በክልል ትምህርት ቢሮ በተሰጠው ክልል አቀፍ ፈተና ሁሉም ተማሪዎቻችን በ2016 ዓ ም በሁሉም የትምህርት አይነት ከ50 በላይ አግኝተዋል። ሁሉም መቶ ፐርሰንት አልፈዋል ማለት ነው። ይሄ በከተማችንም በክልላችንም የተመዘገበው ውጤት በጥሩ መንገድ ውጤቱ ከተመዘገበባቸው ትምህርት ቤቶች ውስጥ ቀበሌ ሁለት ትምህርት ቤት አንዱ ነው ማለት ነው። ሌላኛው ሁለተኛ ፕሮጀክታችን ደግሞ ትምህርት ቤቱ ከመንግስት የሚያገኘው በጀት 3475 ብር ነው በአመት የሚያገኘው ይሄ በጀት ደግሞ ለትምህርት ቤቱ የትምህርት ስራ ውጤታማ ሊያደርግ ስለማይችል ትምህርት ቤቱ ከማይጠቀምበት ቦታ ላይ አሁን ፕሮጀክት በመንደፍ ወደ 11 ክፍል የሚከራይ ቤት ገንብተን በየወሩ 28 ሺህ ብር እንዲያገኝ ያ ብር ደግሞ በቀጥታ ለሌላ ስራ ሳይሆን ለተማሪዎች የማጠናከሪያ ትምህርት ብር እየከፈልን በዚህ ዓመት እንዲማሩ ለማድረግ ተሞክሯል። ወደ 270 ሺህ ብር የሚሆን ደግሞ የትምህርት ቁሳቁስ ድጋፍ ተደርጎላቸዋል ማለት ነው። አሁንም ውጤታቸውን በክልል በተሰጠው ፈተና ጥሩ ውጤት ፐርፎርም ያደርጋሉ፣ ያንን ውጤት ይደግማሉ ብለን እንጠብቃለን። ሀገርም ለወገንም ተስፋ እንድትሆኑ ከአሁኑ አስተሳሰባችሁ ሰፋ ያለ ስለ ኢትዮጵያ ወይም ስለ ቀበሌ ሁለት ተማሪ ሳይሆን ስለ አፍሪካ ህጻናት፣ ስለ አለም ህጻናት እንደዚህ ሰፋ ያለ አስተሳሰብ እንድትይዙ ተፈልጎ ነው ዛሬ ይህን የአፍሪካ ህጻናት ቀን በእኛ ትምህርት ቤት እንዲከበር የተደረገ ማለት ነው። በእኛ ትምህርት ቤት እንዲከበር የተደረገበት መሰረታዊ ምክንያት ደግሞ አለ። ያው የነገ ተስፋ ድርጅት በ2012 ጀምሮ ነው ወደ ትምህርት ቤታችን የገባው። ስለዚህ በ2012 ዓ.ም ጀምሮ የነገ ተስፋ ምን ምን ጥሩ ነገሮችን ሰርቷል። እንደገና ደግሞ ከናንተ ላይ ሲሰራ ደግሞ የነገ ተስፋ ድርጅት ምን ምን ነገሮችን ስለሚፈልግ ነው። ከእናንተ አካባቢ ስራ የሚሰራ የሚለው በተገቢ መንገድ ይፈለጋል። አንደኛው ከ2012 ዓ ም በፊት ትምህርታቸውን ያቋርጣሉ፣ የምግብ እጥረት ችግር ነበረባቸው። ስለዚህ ያንን ችግር ለመቅረፍ የተቀረጠው ፕሮጀክት